ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኛ ደህና ነን እግዚአብሔር ይመስገን። ሰላም ናችሁ እናንተ? ዛሬ እንግዲህ ታዴን ማማን ማታ ማታ ሁል ጊዜ በቪዲዮ አሳየው ነበር፣ እና እናወራ ነበር። አሁን ከጥቂት ከጥቂት ደቂቃዎች በፊት ደክሞኛል እና ማየት ማሳየት አልችልም ስለው ትንሽ የሚያሳየውን አክት ስለምፈልገው ምን እንደሚሰማው አሁን እደውልለት እና ከዚህ በኋላ አላሳይህም ያማታ እለዋለሁ ምን እንደሚለኝ አብረን እናያለን፣ ማለት ነው። ውድ ቤተሰቦቻችን ሰብስክራይብ ሳታረጉ የምታዩ ካላችሁ ሰብስክራይብ አድርጉ፣ ላይክ ሼር እንዳይረሳ። እስኪ አሁን ልደውልለት። ይው ሰላም ነው። አለን። አሁን ዘጋኸው እኮ። አይ ማማን እንጂ አሳየኝ ብለኸኝ ነበር እና ማማን አሳይኝ ብለኸኝ ስለነበረ አንት ደግሞ ኛል ብዬ እኮ ነበር አዎ ግን ከዚህ በኋላ ሳስበውም ደግሞ እንትን ባትል በቪዲዮ አሪፍ ነው ማለት በቪዲዮ ማሳየቱ ላይቱ ምናምን አይኗን ያማታል? እንትን ባትል ጥሩ ነው አታያትም ከዚህ በኋላ ማለት። በቪዲዮ ምናምን ጥሩ አይደለም፣ አይኗን ምናምን ያማታል። ላይት ሲኖር መቼ አይ እስካሁንማ እየበራ ነበር። ሳሳይህ የነበረው ነበረው ግን አሁን ደግሞ ከዚህ በኋላ ግን አይሆንም። ከዚህ በኋላ አይሆንም። እያመማት ነው። አታ አይኗን እኮ ያማታል። የተነጫነጨሽ ስለሆነ ምናልባት አይኗን ላይቱ የመጥትን እያላት ይሆናል። እየጎዳት ይበራ ነበር እስካሁንማ ሳሳይህ አሁን ግን አይሆንም። እየጎዳት ነው ነው የምልህ ከአሁን በኋላ ስለማላበራ፣ ካልበራ ደግሞ አይታይም። ስለዚህ ከዚህ በኋላ ታያት ቆዩ አይ ጭራሽ ላይ ትጡር አይደለም። ከዚህ በኋላ አይ አይኗን ያማታል። እየተነጫነጨች ነው። ምናልባት ላይቱ ሊሆን ይችላል። አዎ፣ እና ከዚህ በኋላ ስለማታይ ከዚህ በኋላ በቃ ስትመጣ ምናምን ታያታለሁ

እ እኔማ ብሬ በጨለማም ቢሆን ትታየኛለች። እሱማ እኮ አለሁኝ ግን በቃ የሚጎዳት ከሆነ ደግሞ ያው እንትዋዋለሁ ማለት ነው። ከስንት አንድ ጊዜም ቢሆን ይጎዳታል። ይህ ምንም ፍርደ ገምድል አይደለም፣ ለእሷ ጤንነት ሲባል ነው። አላሳይም። እሱንማ ከዚህ በኋላ አታያትም አልኩ እኮ። በቃ በቪዲዮ ምናምን አታዩም እያመማት ስለሆነ ብትሆንስ የሚያማት ከሆነ ግዴታ መታየት የለባትም ነው። ከናፈቃት ያው በቃ ናፈቃት ነው ማለት ነው። ከናፈቃት ናፈቃት ነው ምንም እንዲያ አዎ፣ ልክ ነኝ። ከናፈቀት ናፈቀት፣ እንደ በደንብ ልክ ነኝ። እግዚአብሔር ይመስገን ደህና ነኝ። እስካሁን ስለሚያማት እኮ ነው፣ አታያትም ከዚህ በኋላ ምል ትንሽም ሆነ ብዙ ያው አንዴ ካልበራ በራ ነው እንዴ። እንዴት ያዋጣም። እኮ ለሷ ጤንነት ሲባል አይደል እንዴ? እና ታዲያ ካሰብክማ አለማውራቱ ነው እኮ ቆንጆ እንዴት መኮን ቤት አካውሜን ያው በቃ ችለዋለሁ ማለት ነው። እኔ ፈሪሳዊ አልሆንኩም ማለት እኮ ችግሩንማ አሁን ነገርኩ። እኮ ችግሩንም አሁን ነገርኩ እኮ። የአማታን አይኗን በቃስ መጣብቻ ነው ምታያት። ለእሷ ጤንነት ሲባል አላቅም አላበራም ከዚህ በኋላ። እስከዛሬ ድረስማ እያበራሁ አንጠንም እያገናኘኋችሁ ነበር። አሁን ግን ከዚህ በኋላ እንደዚህ የሚባለው ያው ያመማት ነው። አይኗን አይኗን መቅላት ሊጀምር ነው። አዎ አይ ልጀምር ነው፣ ሊጀማምረው ስለሚሆን ያው ላይቱን ብዙ አልተመች ማለት። ላይቱ በዚህ ከቀጠለ አይኗን ሊያቀላም ይችላል። አሁን አይቀላም ግን ያቀላት ምናምን ይችላል። አይኗል ሲያማትኝ መቅላቷ ይቀርማ አይደል? እንዴት ቆይ እንጂ ታዳሽኒ እኮ ለሷ ሲባል ነው። አንተ ለሷ ሲባል እሱን ደግሞ በቀናት አንድ ጊዜም ሆነ ሁለት ጊዜ እኮ ይጎዳታል። ለእሷ እኮ በቃ ጭራሽ አታያትም፣ ከዚህ በኋላ ስንመጣ ነው የምታያት። አይ እንግዲህ ለእሷ ጤንነት ሲባል ነው አሁን እንደዚህ ያልኩት እሷ ስለሚያማት በቃ ባታይ ጥሩ ነው። አሁን ላይት ምናምን ከዚህ በኋላ አላበራም፣ እንትን አልላትም፣ ለሷ ስለሚጎዳት። በቃ ስለዚህ አንተ የምትጨነቅ ከሆነ ይሄን ነገር መቀበል ጥሩ ነው ብዬ ነው እኮ እኮ ያም እኮ ስለሚጎዳን እኮ ባይጎዳት ምንም ችግር አለ? እስከ ዛሬ አሳይቼ። በቃ ስለዚህ አሁን እኮ ስለ እሷን በአካል ነው ከዚህ በኋላ የምታያት እንጂ በቪዲዮ አይኗን ስለሚያማት ከዚህ በኋላ ቪዲዮ ላይ አታያትም፣ በቪዲዮ አታወሩም ነው ያልኩት እኔ። በጣም ከናፈቀችን በቃ ምንም ልታረጋችን፣ ለእሷ ጤንነት ሲባል እያናፈቀችን መተው አድርገዋለሁ። በጣም ነው የማደርገው። እንዴት አላደርገውም? ምክንያቱም ለእሷ እንዳያማት ስል እተዋለሁ። ይበቃ ሁሉን ነገር ማለት ነው። ከዛ በቃ በተውነው ያለኝ ማናቸው። እሷ ጤንነት ማሰብ ነው ያለብህ። በሌላም አንግል አትሉ እንዴት? እኔ እኮ ዓይኗን የመማት ችግር የለውም። ማሳየኝ ካልከኝ እሺ በቃ የመማት ካልክ እሺ ነ አላሳይም። የሚያውቁት ከምን አንግል እንደሆነ ተረድተኸኛል። ማለት ከዚህ እሷ ከእሷ ከማሰብ ነው። አንተም እኮ ናፍቆት በጣም ቢና እኮ ታስባለህ እኮ። አሁን እሱንም ደግሞ ማሰብህን ደግሞ ለእሷ ሲባል ደግሞ ከሳምንት አንድ የሚታወራውንም መተው አለብን። እንደዛ ስለሆነ እንትን አይደለም ጥሩ አይደለም። ሊያማት ስለሚያማት ይሄ መብራቱ ምናምን ድምፁ ከበድ ይላል፣ እና ለእሷ ስትል በጣም እየናፈቀች ነው። ባወር ካለው አምፖሉን ማቀየሩ ያኛው ቢሆን ይጎዳታል። ዜሮ አምፖል ከዚህ በኋላ ዜሮ አምፖል ሊቀየር አይ ዜ አምፖል ከሚቀየር አንተ ባታወራት በእንትን ታድምፃን ምናምን አይሰማሃለሁ። እኩ በድምፅ አይሻልም? አይ እንደገና አምፖል ከመቀየር ምን ከማለት አንተ ብትታገስ ጥሩ ነው። አይደለም እንዲህ ምን አስተምሪኝ ማለት ምን ማለት ነው? እኔ ኮ አሁን ሌላ ነገር እኮ አይደለም በቃ ለእሷ ስለሚያማት ብዬ ነው እንጂ አይ እንዳይከፋ ብዬ ነው። አከፍቶ ነው አዎ አይ እኮ ማለት ቅር እንዳይደህ ነው እኮ። አሁን ማወራ አይ እንደዛ ሳይሆን ለእሷ ስትል ይሄ ቅር የሚያስብልህን ነገር በተው አለብህ ብዬሽ ነው። አዎ አሁን ይሄ ነገር ከእሷ በቃ ለእሷ እንዳያማት ስለሆነ የተወሰነው አምነህበት ነው እሺ ያልከኝ፣ አምነህበት እርግጠኛ ነህ እኮ? አይ ካመንክብህ ችግር የለውም። እኔ ማለት መነጋገር ስላለብን እኮ ነው።

አዎ አይ ተቆጥቶት መሆን የለበትም ብዬ ነው። አልተቆጣም። እሷ ካመንክበት ችግር የለውም። ግን አንተ ቀርብ ብሎ ምናምን መወሰን የለበትም ብዬ ነው። እሺ በቃ እንደዛ ከሆነ። አይ እኔ እንትን እንዳይልህ ብዬ ማለት ቅር ምናምንም አይልህ። የምር ከሆነ አይለኝም። ያልከው ልክ ነው። እሺ በቃ። እንዴት ናት ነው? የሰውየው ነው ስለዚህ በስ ትክክል ደግሞ ተመልካቾቻችን፣ ዛሬም እንደተሳካልኝ እርግጠኛ ነኝ። ኮሜንት ላይ ታሳውቁኛላችሁ። የመጀመሪያውን ረስተኸዋል? አዎ፣ በጣም እኔ እራሱ ጋረመኝ። ያው በስ ትክክል ነው። ዛሬም በደንብ ነው የተሸወከው፣ ያላሰብከው ነገር የለም። አረለ ከዚህ በኋላ ተመልሲ ይቀጥል የምትሉ ሰዎች ኮሜንት አድርጉልን። በተረፈ ለተመልካቾቻችን በጣም በጣም ተናዷል። እንግዲህ ጥሩ ነው፣ እንደዚህ ነው ፕራንክ፣ እንደዚህ ሲያናድ ነው ቆንጆ። ቻው፣ በቃሽ። ለማንኛውም ቻው በላቸው ተመልካቾቻችንን ቻው ለማንኛውም፣ እንዴት ነበር የሚለውን ኮሜንት ላይ አሳውቁን። ላይክ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያላረጋችሁ ቤተሰብ እንሁን። እንዴት ነበር የሚለውን ኮሜንት ላይ ይፈልጋለው። ሽቸር ሰንብቱልኝ። እወዳችኋለሁ